እኔ ግን አዲስዬ አንድ ጥያቄ ልጥቅሽ ልዳርሽ ፍቀጅልኝ ማለት ከአንቺ ጋር ሳያወሩ በኋላ ልዳርሽ፣ አንችን ኮንታክት ሳያደረጉ እኔ በራሴ ልጨርስና፣ ማለት ወላሂ ለአዚም ስንት ሰው ነው ዌይካፕ የምታረጊ? ስንት ሰው ነው ሰለምቴዎቹ ዌይካፕ የሚያረጉት? በእጃችን ያለው ነው እኛ ኔቨር ፎሎ ደራይት እ አላህ ይጨምርልሽ፣ አላህ ወዶ ያስወድድሽ።

ስማት እህቴን፣ ያ ረበል ዓለሚን ያ ረበል ዓለሚን፣ ኢሞሽናል ፊዚካል ሁሉንም ጠብቃት አስደስታት። በዱንያውንም ያ አላ በአኪራውንም አስደስታት ያ አላ። ሁላችሁም እዚ ሓጃ ያላችሁን ሓጃችሁን ሀጥሽ በጥሽ ያድግላችሁ ያ አላ ያ ረበል ዓለሚን። የታመመውም ካለ ያ አላ ይፈወስ ያ አላ። ፋይናንሻል ፕሮብሌም ያለውም ፋይናንሻላቸው ደግሞ ፏፏፏ ይበል ያ ረበል ዓለሚን። አላህ ወዶ ያስወድደን፣ አንድነታችን ይጠንክር ያ ረበል ዓለሚን ዲን እስላም ባንዲራ በዓለም ላይ ይውለበለብ። አማርኛ ያጥረኛልና ያ ረብል ዓለሚን ያ ረቢ አላህ መጋላውም ኢሙቅ ያላ መጦም ይግዛ ያ ረብ አልዓለሚን ዲቫይዳችን ይጠብ ያ አላህ ያ ረብ አልዓለሚን ያ አላህ ኸይሩ ሰርተን ኸይራችንን ይዘን ምን ሄድ ያ አላህ እኛ ዊክ ነንና ያ አላህ ስትሮንግ አርገን ያ ረብ አልዓለሚን ያ አላህ ዩ አር ዘ ፕሮቫይደር ያ ረብ አልዓለሚን ዩ አር ዘ ላቭ ዩ ጊቭ ቱ አስ ያ ረብ አልዓለሚን ያ አላህ እስልምናን አሳውቃቸው። ያ አላህ አላህ የአንድነታችንን ፍቅራችንን ያብዛልን ያ ረብ አልዓለሚን ለአዲስ ነብይ ደግሞ የሚያረብ ዓለሚን እኛ በሆዳችንን የምናቀውን ያ አላህ ሀጥሽ በጠሽ ሳይረቅ በአውኑ ፎሮሮ ያ ረብ ዓለሚን ዱንያውን አስፋላት ያ አላህ ኢማኗን በጣም አስፋላት ዕውቀትንም ስጣት ቪዥኑንም ስጣት ያ ረብ ዓለሚን ያ አላህ በአራቱ ማዘን ያ አላህ ጠብቃት ከዚ ከዚህ ከዚ ሳትል ያ ረብ ዓለሚን አንተን መርጣመጣለችና መጣለችና ሁሉንም ቁርአኑንም አግራላት ያ አላህ ኡስታዝ እንድትሆን ያ አላህ እኔ ከፍታ ቦታ ያረብ አልዓለሚን እንዲሰጣት ያረብ አልዓለሚን እንጠይቃለሁ። አላሁማ ሰሊ ወሰሊም አላ ሰይዲና መውላና መሐመድ አላሁ አክበር ብያለሁ። እህቴ አላህ ቢሶማች። ኪፕ ኤ ሄድ አፕ። እኔ በጣም የምጮኸው እኔ የንዴር ስላልሆነ ያስከፋዋችሁም ደግሞም ካለ በንግግሬም አፉ አፉ በሉኝ። በጣም ነው የምወዳችሁ እኔ የድሬዳዋ ልጅ ነኝና፣ ኢ ቲንክ ሶ ሜኒ ፒፕል

ጽፎላታል እኮ ንገሪያት። እራሷ አካውንት ላይ አካውንት ላይ ገብቶ ጽፎላታል። የእራሱን አካውንት ሙኒር ይባላል እዚህ ጋር ገዝቶታል። እኔ የቁራኑን እችላለሁ የድሬ ኮንታክት አድርገኝ ስትል እሱ ይጻፈልሽ ስንል ምንም ልታይ አልቻለችም። ግን ደግሞ ሰላም አለይኩም እንዴት ናችሁ? ሰላም አለይኩም አልሃምዱሊላህ። አንድ መልዕክት ነበረኝ። 255 ሰዎች አላችሁ። የሆነ ፕሮግራም ስላለን ኮፕሊንጉ ገና 32 ነው። ኤር ኮፕሊንግ አድርጉ። ከተወሰነ ሰዓት በኋላ እናንተ የምትወዱት እንግዳ ይሆናል። ታብታቡንም ከፍ አድርጉልን። ዛሬ ስለምንፈልገው ሰርፕራይዝም ነው እንሻላ ባላ ፍቃድ ይሆናል። ግን ታብታቡ እና ኮፕሊንጉን ሼር ሼር ደሞ ለሁሉም አድርጉት፣ በዛ አድርጉልን። ዛሬ ቤቱ የኔ ነው እና ፏ በሉ ብትንበሉ። ታብታቡና ሼር ኮፕሊንግ አድርጉልን። አሲያይ ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ተዓላ ሁሉ ሰላም ናቸው።

አማነ አሁን መልዕክትህን እያየሁት ነበር። አሁን ነው ትንሽ ቁጭ ያልኩት፣ ስልኬን ስከፍት አየኋችሁ። አንዋር ሲስበይ ነው የመጣሁት። በሉ መልካም ጊዜ ይሁንላችሁ የጀማዓው። እሺ good to see you everyone okay። ነበር የደረሰው። እኔ ደግሞ ስከፍት ስትጮህ ነው ሁዳ ስትናገር ገጠ ልክ ስልኬን ስከፍት እናንተ ናችሁ ፊት ለፊት የመጣችሁት። ከዛ ጫን ብዬ ደ አላህ ን ኪፕ ጎ ጉዞሽን፣ እንዳታቋርጭ ሂጂ። ስትፈልጊኝ ታገኝኛለሽ፣ መልዕክት አስቀምጭልኝ። ከዛ በተረፈ የምትሰሪያቸውን ነገሮች ቀጥሬ፣ አዲስዬ በርትተሽ እሺ፣ እንትን እንዳትሆኝ፣ እንዳትደክሚ ኢነርጂሽን ፉል እያደረግሽ እሺማ። አንዳንድ ነገሮች እንትን እንዳይልሽ፣ ገና አዲስ ስለሆንሽ ቀልብ የሚነኩ ነገሮች አሉ። አዲስ እና እኔ Be strong። እሺ አብሽሪ ከጎንሽ ነው። አም ሲሪየስ፣ ፍቃዱን ስጭኝ፣ እሺ በይኝ። እኔ አንቺን ሳያወሩሽ እራሴ ልዳርሽ። ፊ ዩ አግሪ አም ግን እድ ናዲያ ናዲያ፣ ቁጥሬን እልክልሻለሁ። አም ሲሪየስ፣ ለአንቺ ሳንልሽ በራሳችን የምሬን ነው የምልሽ። አይ ኒድ ያ በቃ ናዲዬ እናወራለን። እና ደግሞ ዛሬ ደግሞ ይ ሶ ቢዩቲፉ ማሻአላ ማሻአላ ማሻአላ ዩ ሉክ ላይክ ጁማ ዩ ኖ አይ ሎቭ ጁማ። ቃናብሽ አንተ ነበር ከአንድ ሰዓት በኋላ ኮኔ ጁምዓ ልሰግድ መስጊድ ምእንሻ ላሁ ተአላ መስጊድ ከንኩኝ መግባት አልችልም። ስልኬን ሲጀመር መስጊድ ስገባ አላየው መኪና ውስጥ ነው። እስከምገባበሳ ግን ፕሮግራማችሁ ከጀመረ አመጣለሁ። ልጆች ድምጻቸው አይሰማችሁም ገላቸውን እየታጠቡ እንደዚህ። አይ በቃ ኢንሻአላህ፣ አላህ ዶክተር ዘይ አውራኝሽ ትጨርስ ከዚህ እሺ እኔ ነኝ የምድራት አዲስም ሰላም ዋለች። እዚህ ጣላችሁ፣ ዘውጁና ፕሮግራም ላይ ወልከሽ እንዳትቀሩሽ። ዛሬ ምን ዘውጅ አለ? የሆነም ሰው በቀደም ዕለት አለኝ እና እኔ ጋጋ ስላይ ገብታ? አዲስ ዘመድሽ ናት ወይ አሉኝ። ሲ አዲስ ዓለም ሲሉኝ ደግሞ ነው አዲስ ስለምልሽ አዲስ ዓለም ሲሉኝ፣ አዲስ ዓለም ስል ዱባይ ያለችዋ ልጅ ልብስ የምትሸጠው ሲሉኝ፣ አንቺ መጣሽልኝ። ሜቢ እንግዲህ አይታወቅም፣ ያምግስ የድሮ ሰዎች አይታወቅም። እንግዲህ የገቡበት ታዲያ ምክንያት እናቴ አዲስ አበባ ናት። ታውቂያለሽ፣ አዲስ አበባ ነው ተወልዳ ያደገችው አዲስ ያ ሷይታ እናጣራለን። እንግዲህ ወደ አላህ ይጠብቃችሁ። አዎ አላህ ስብሃነሁ ወተዓላ ይጠብቃችሁ። ቼክ ኢን ቦክስ ዙዙ እሽ፣ አውል ማይ ዴር። እሺ፣ ሰላም ዐለይኩም ሁላችሁም። አዲስ የመልካም ጊዜ ሆነ። እንዴት ናችሁ በተረፈ? ይበቃል። ሪከቨር አድርገናል። ግን ዋናው ነገር ምንድን ነው? ዶክተር እንዴት ነህ? አሰላሙ አሌይኩም ለወራ ስላላየሁትም ነበር። ከላይ ላይ ገብቷል። ሰላም አለይኩም አህለን አህለን ወአለይኩም አሰላም ወረህመቱ። አይቼ አላውቅም ሰሞኑን። ወላ ጠፍቻለሁ ትንሽ ይኸው። እንዴት ናችሁ በአላህ ማሻአላህ? አኗሬ ጋር ብቻ ነው የምንገናኘው፣ ብዙ ኢንፎርሜሽን ይነግረኛል። ማሻአላህ እንዳልጠፋ የሚያደርገኝ እሱ ነው። እንዴት ናችሁ በተረፈ? በአላህ እኛ ይኸው አለን ሰይ ሰይ ማሻአላ ምረባችኋል። አልሐምዱሊላ ረብቢላ ደስ ይላል። በቃ ዛሬ ያው እንትን ይያልኳቸው ነው የራሳችሁን ቼክ አድርጉ ቢፎር ዩ ፖይንት አውት ሌላ ሰው ላይ ጣታብሶ እጃችሁን አንሱ ከኔም ላይ ጭምር ይያልኳቸው ነበርና ያ አንዳንድ ጊዜ ካልተናገርን ዝምም ስንል ፈርተን የሚመስልበት ጊዜ አለና ሜንሽን ለማድረግ ፈልጌ ሳይሆን ያው ብዙዎቹን ነገር እንደምናመሰግንም ሁሉ ቅሬታችንንም ያው መመካከር አይደል። ምናልባት እኔ ሰለምት የሆኝ ስለ እስልምና ታላቅ ድንበራችሁን ጥሼ ከነበረ ያው ብዙ ሰው ኢሞሽናል ካረገው ስትል አመ ሙስሊም እንደ ሙስሊም ትሪት ልታረጉኝ የሚገባው ሌጋሊም ደግሞ አመ ሙስሊም። ከዚህ በኋላ እነግራቸዋለሁ በሸሪያ ሕግ ነው የምከሱኝ እንጂ በዱባይ በኤምሬት መሰረት አዲስ ዓለም ታዬ ሙስሊም ናት። ሌጋሊም ወረቀት አለ ማለት ነው። አይደለችም የሚለው ራሱ ያስከስሳል። ያልሆነ ስም መስጠት ማለት ነው። እሱ እንዳለ ሆነው ስለዚህ የሆነ ነገር እንኳን ቢሆን ለጥፈው እንዲና እንደዛ ሲባባሉ ምናም ዲስከሬጅ የሚያደርግ ነገር ሳይ መጀመሪያ አንድ ሁለት ሳካሄድ ነው። ኤክስትሪም ግን ሲሆን ላይክ ቆይ ጥያቄ ነው ለኢጓቸው ነው ወይስ እኔ ሰለምትዋን ለማስተማር ነው ወይስ እውነት ለዲኑ ተቆርቆረው ነው? የሚል ኪሬስ ጭንቅላት ውስጥ ደጋግሞ መጣና ላይክ ዋትኤቨር ሃፐንስ ዊ ሙቭ ኦን ደግሞ በዛ ላይ ፕራውድሊ እየተማርኩኝ ነው ያለሁት። ለሚማር ሰው ይሄ ነው ወይ ምላሹ? ሴት ልጅ ስላልተነቀበች ምክንያት ወንዶቹ እኛ ጋር የሚገቡት ላይን ሻወር የሚያስተምሩት ውስታዞች እንደ ስድብ መዝለፊያ የሚመጡት እህት ወንድሞቻችንን እንደ ሆነ ምግባር አድርገው ፖለቲካ መስራት የተጀመረ የቲክቶክ ሙድ አለችና እሷን ነገርም ተነቃቅተናል። ስታፕ ፕላይንግ ለማለት ነው። የእውነት ኪሬስ አድርጓችሁ ከሆነ ለኢጓችሁ ከሆነ ሪድ ቁርአን ወይ ስሙ ቁርአን። ትንሽ ነርቫችሁን ካልም ያረጋችኋል። ፈጣሪ የሁሉ ነገር የበላይ መሆኑንም ሪማይንድ ያደርጋችኋል ማለት ነው። እችን ይችን ለጥፏት፣ ቢያንስ ይችን እችን ለጥፉ። ሌላ ፖለቲካ ምናምን ያላልነውን ያላሉትን ቆርጦ የምትቀጥሏትን ነገር ተውና እውነት የሚሰማችሁ ካለ በውስጥ ወንድሞቻችሁን ውቀሱ። በአደባባይ ለሰዎች መሳለቅ ያርጋችሁ ከምታቀርቡ ከሁሉ ነገር በላይ ክብራችሁን የራሳችሁን እንደምትወዱ ሌሎቻችንም እንደዛው እንወዳለን። እና ተዋውቀናል። ስለዚህ ሞር በተዋወቅን ቁጥር ደግሞ ሚን እስልምና ማንም አይነጥቀኝም። እኔ ያገኘሁትም እናንተ ስላልሰጣችሁኝ ማለት ነው። አንዳችሁም ሰጧት የምትሉት ካላችሁ ማስረጃ አምጡ። ራሴ ተመሪ አውቄ ፈልጌ የሰለምኩ ሴትን ለማሸማቀቂያ መንገድ የትኛውንም ፈሪደር ብትሄዱ ሞር፣ እንደዚህ አይነት ሰዎችም አላችሁ በእስልምና የሚል ነው። ትምህርት እየወሰድኩ ያለሁት ማለት ከማስተማር ከመትጋት ሞር እኛ ተምረን ነገር ልጆቻችንን ቢያንስ ወተን እንኳን ማስተማር ባንችል እኔ ለማስተማርም አይደለም የመጣሁትም ለመማር ነው። ሶ ቢያንስ እንኳን ለልጆቻችን እንኳን ለመኖር የምንችለውን ነገር እናንተ ላይ ትንሽ የአይምሯችሁ ጉድለት ስላለበት በሚል የሌሎች ሙስሊም ስሞችን ባታስጠፉ እነ ከሌ ከሌ ተብላችሁ ልትጠሩ የምችሉ መቶ የማትሞሉ ሰዎች አቁሙ፣ አያምርም። ብዙ ሚሊየንስ እና ሚሊየንስ በፍቅር የሚያምነውን ሃይማኖት ስም ከሌና ከሌ ተብሎ መጠርሸት ስለሌለበት ማለት ነውና። እየተዋወቅን ነው ወይ ደስዬ፣ እንዴት ነክ ወገኔ፣ ወንድማችን፣ ድሮ እንዳላልኩ ሶሪ፣ ወገኔ። ደስዬ፣ ሰላም በለኝ። አንዳንዴ እየገባክ በኮሜንት ነው የምንገናኝ። አንተ ቤት እንዳልመጣ አዛ ፈራን እኮ ፈራን ነው የምልህ ስናግር። ደስዬ፣ ሰላም በለን። አንተም እየገባክ አይስዩ እና በዛ በዛ ዙሪያ ነበረ የሰሞኑን ቅሬታ ፌል ሰው ሰው እኔ ዞሮ ዞሮ አልጠፋም አላ ብሎ የተሻለውን ነገር ሰጥቶኝ ከቲክቶክ ከጠፋው እንኳን የተሻለ መሬት ላይ ወረድ ብለን በኮሚኒቲው ልንሰራ ነው እንጂ ያለ ምክንያት ፈጣሪ ከሆነ መንገድ ወደ ሆነ መንገድ አያመጣም። ና ዱዓ አድርጉልን። መጥፎ አስተሳሰብን ውስጣችን ይሆናል። ያው ቀልብ መደንገጥ ነገር አለ። ሲሪየስ ተሰምቶኛል ግን ማቆም ስለማትችሉ የየግላችሁን ስሜት ሌላ ቦታ ሄዳችሁ ሪፍሌክት አድርጉ ለማለት አመሰግናለሁ። ዩስራዬ እንዴት ነው? ቁራን እንስማና የአሁኑ ችን ኤነርጂ እናስወጣት ከዚህ ቦታ ክሌንስ እናድርግና እንራመዳለን ማለት ነው። ሳሌህ አለ ሰላም መልሳ እንዴ ዋሊክ መስላ ወረምላ በረካት ዋጅብ ስለሆነ ነው። አዲስ እንዴት ነሽ? ሀቢበትንቲ አብሽሪ፣ ለማንም ጆሮ እና ስጪ። አንቺ ጠንካራ ነሽ፣ ወላሂ ማሻ አላህ ተባረከላህ። ተይላቸው፣ ለራሳቸው ራሳቸው በራሳቸው እዛው ይመላለሱ። አንቺ ብቻ አላህ ይጠብቅሽ ኢንሻላህ። እነሱን እራሱ ዛሬ እኛ እናቃለን ብሎ እንደዚህ የሚሆን ከነሱ በልጠሽ ደግሞ አይበት ኢንሻላህ ቢዝኒላ ጥንካሬሽ በቃ እነ ኸዲጃ እነ ፋጢማ እነ አይሻ ተምሳሌት ሆነሽ የምትገኝበት ጊዜ ደግሞ ቅርብ ነው። አብሽሬ ምንም ነገር እንዳይሰማ ህንጃ ቢወት እንሻላ በረታለን። ያው ስሜታችንም መናገር አንዳንዴ ግድ ስለሆነ ነው። አመቀነውኛም ነገር ቶክሲክ ሆነን ተመረዘን ከምንመጣ እንደዚህ ተንፈስ ስትይ አንዳንዴ፣ ያለ ውስጤ የያዘ ነገር በኋላ ሲብላላ ወደ ጥላቻ፣ ወደ ንግግር፣ ወደ ወደማይሆን መንገድ ሊድ ያደርጋል። ሰው አሁን እንደዚህ ሪሊፍ አድርገነዋል፣ ለቀነዋል ዊ ሙቫን ወደ ቀጣይ ህይወታችን እንቀጥላለን ማለት ነው። ሳሊ ካለህ